ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይ ማለት ነው። ቄርሎስ ዘእስክንድርያ ደግሞ ሲናገር በአራት ሰላሳ አንድ ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው ስለመሆኑ እግዚአብሔር ፈጠረኝ ብሎ ይላል አለ። ስለዚህ ድንግል ማርያም ማህጸን የተፈጠረ ፍጡር አለ። ያ ፍጡር የተፈጠረውን ታመልካላችሁ። ፍጡር ታመልካላችሁ ነው እያልናችሁ ያለው። አይ ፍጡር አናመልክም ካላችሁ ፍጡር እየተባለ እየተነገረ ነው ያለው ቸርች ፋዘርስ በአጠቃላይ ፍጡር እያሉ ነው ያሉት። መጽሐፉ ፍጡር ነው እያለ ነው ያለው። አንተ ደግሞ አልተፈጠረም ትለኛል። የተፈጠረ ፍጡር አለ፣ ሰው አለ። ድንግል ማርያም ማጸኖስ የተፈጠረ ሰው አለ። ያንን ሰው ይመለካል እያላችሁ ነው። አይናችሁን በጨው አጥባችሁ በፊት ለፊት ነው የመጣችሁት። አሁን ድሮ እንደውም አትሉም ነበር፣ አልተፈጠረምም ትሉ ነበረ ነገር ደግሞ አይመለክም ምናምን ነገር ፍጡር አይደለም፣ ስለዚህ ፍጡር አናመልክም ትሉ ነበር። አሁን ግን ፍጡር መሆኑን አምናችሁ ፍጡር ይመለካል እያላችሁ ነው ያላችሁት። ልብ አድርጉ። ስለዚህ ወደ ኢስላም እንጠራችኋለን ማለት ነው። ፍጡር ከማምለክ ወታችሁ እንትን እላችኋለን ማለት ልውል። ይኸው እንግዲህ የምትለውን ነገር እንስማ። እንተ ኤብሮ አስተካክለው እንትኑ የሚመች አይ፣ እንደዛ አደለ፣ አስተካከለው እኛ ሁለት ለማድረግ ነው ኑላ አለ አለው አለው በሂድበት ፍጡር አይመለክም ወይስ ይመለካል? አይመለክም። ስለዚህ ፍጡር ዚጋም የተፈጠረው ታመልኩታላቸው አታመልኩትም? ፈጠረኝ የሚለውን እሱ ፍጡር አይደለም። ምን ሆነህ አሁንም፣ አቋሚ አምላክ ነው ነው ተፈጠረ ፍጡር ነው የሚሉት። እንስሳ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ቄርሎስ ምን ታደርገዋለህ? እኔ እንጃ እንግዲህ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ምን ታደርገዋለህ ምን መጽሐፍ ቅዱስ ላይ ነው እንደዚያ የሚለው ነው ሃይማኖት አበው ላይ ሲተነት ነው የመጽሐፍ ምሳሌ ምዕራፍ ስምንት ቁጥር አይሁለትን ሲተነትን ምን ይለዋል አለ ጥቅሱ ከሴት ስለተወለደ ፍጡር እንለዋለን የሚለው ከሴት በስጋ እንጃ ወላሂ እሱ እንኳን ቆይ፣ ልስጥህ ያው አግኝቸዋለሁ። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ግዕዙ ላይ ፍጡር ነው ብሎ ያስቀመጠው ግዕዙ ላይ እንበሎ ፍጡረ እስመ ውእቱ ተወልደ በስጋ እም ምስይት ይላል። አማርኛው ላይ ከሴት በስጋ ስለተወለደ ሰው እንለዋለን ብሎ ነው ያስቀመጡ ፈርተው። እንበሎ ፍጡር እስመ ውእቱ ተወልደ በስጋ እምብእሲት ይላል። ብእሲት ማለት ከሴት በስጋ ስለተወለደ ማለት ነው። ከሴት በስጋ ስለተወለደ ፍጡር እንለዋለን። ከሴት በስጋ ስለተወለደ ፍጡር ነው እንለዋለን። ምን ትላለህ? ልዑል አላሳየኝም። እንዲ ው ሃይማኖተ አበው ላይ አለ አውጣለት አረ ፍጡር የሚል እኮ ብዙ ነው። ምናልባት አንተ የያዝከውን በትክክል አላገኘሁትም እንጂ ኡስታዝ፣ አንተ የያዝከውን አላገኘሁትም እንጂ በትክክል ፍጡር የሚል እኔ አሁን ላሳየው እችላለሁ። ያው ጥበብ ተፈጠረ ይላል፣ ለምሳሌ ጥበብ ተፈጠረ ይኸውም ቃል ነው ይላል። ይሄ አለ አንድ ለምሳሌ ሌሎችም ማሳየት ይቻላል። እሺ እንትን ያው አሁን ያልከው ይሄ መሰለኝ ኡስታዝ። ዳግመኛ ባህሪያችንን ተዋህደው ሰው ስለሆነ ሰው ይባላል አለ። አንተ እንትኑ የለም፣ ፒዲፍ የለም ይመስለኛል። ሩቅ ነው ፒዲፍ እንጂ አለ ፒዲፍ አለኝ፣ ግን ሩቅ ነው በጣም። እዚህ ጋር የፒዲፍ አለ ያዘጋጀሁት የራሴን፣ አላሳየኝ ኢብራሂም የምትባለው ግን ትክክለኛ ምንም ነገር አላሳየኝ ሆናለ ልል ሞትን በስጋ ሞትን በስጋ ባልቀመሰ ነበር፣ አለ አየሁ። ስለዚህ ስጋው ምንድን ነው? ፍጡር ነው። በጣም ጥሩ። ስለዚህ ያው ነው ድል መረጃ ነው የሰጠው

ይታያል ይታያል። ዋዲ ዋዲ፣ ግብር ፍጡረ ፍጡረ፣ እስመ ውእቱ ተወልዶ በስጋ እንብሲት የሚል ነገር የለም። ከሴት በስጋ ስለተወለደ ፍጡር እንለዋለን። አሁን ፍጡረ የሚል ነገር የለም፣ እዚህ ጋር አይታይም። ፍጡረ ፍጡረ የሚል ነገር የለም

ዋዲመ ንብሎ ፍጡረ እስመወቱ ተወለ በስጋ እንበሲት የለም፣ የሚል የለም። በአማርኛ ላይ ም ምን ይላል? ወዲህም ከድንግል በስጋ ስለተወለደ ምን እንለዋለን? ይላል ሰው እንለዋለን። ገዙ ምንድን ነው የሚለው? ፈጠረ ነው ው? ፍጡር ነው የሚለው ፍጡር እንለዋለን ነው የሚለው አይ፣ እንደዛ አደለም። እስኪ ቆይ፣ አውጣው እስኪ፣ ገዞን አንዴ ያውጣው። ው አጠገብ ላጠገብ ይታያል። ትንሽ ገዞ ገዞ ላይ ገዞ ላይ ያው ንብሎ ፍጡረ ይላል። እሺ፣ በጣም እያስቸገረኝ ነው። ቆይ፣ እንደዚህ ላድርግ ያለማ ያለ ማ ነገር ጥለው አለ አሁንስ አሁን ይታያል። ቶቶቶ እንትን ብሎብኝ ብኝ ነው ቆይ አንዴ ባትሪ ባትሪ በልቶ ብኝ እኔ እኮ ምንድን ነው የጨለመብኝ እላለሁ ሶስት ፐርሰንት ቀርቶን ይዋል እዚህ ጋር ይታያል ይታያል። እነ ብሎ ፍጡር እስመ ውእቱ ተወልደ በስጋ እምብእሲት አለ በሴት ማለት ምንድን ነው ሴት ማለት ነው ስለዚህ ፍጡረ የሚል ነገር የለም። ከሴት እንብሎ አለ እንለዋለን አለ ምን ፍጡረ ፍጡር ፍጡር እንለዋለን ከምን አለ ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። አሁን እዚህ ጋር በአዳ ያለው መርከዝ ልክ ስናገኝ እንደዛ ነው። የሆነ ሰው ሰው ጋርም ላስቀምጠ ፈልጌ ነበረ፣ ግን ምንድነው በባህሪ ባትግባባውን ለምሳሌ ሊከፋ ይችላል። ቤት እናትና ያባት ቤት አደለም። ሰው ሊቀበል ይችላል የሆነ ሳ ስራ ሊል ይችላል። የሆነ ነገር አ እዚ ጋ አሁን ምን ምሰራው ስራ የለም። ትምህርትን ትማራለ። ከዛ በኋላ ደግሞ ቁራን ትቀራለ። አዘስ የሚ ሰው ቤት ግን ከተቀመጥ ከኔ ብዙ ሰዎች እንውሰደው ያሉኝ ሰዎች አሉ። ሀሳቤን ቀየርኩኝ። ወደው እንውሰደውና እኛ ጋር ይቀመጣሉ ከልጆቻቸው ጋር እኩል ባያዩ ባያለብሱ ምናምን ነገር የሆነ ፊል ታደረጋለ። ይሰማሃል። ገብቷል። ግልጽ ነው። እንደዛ ነው። ስለዛ ነው ይህ አሁን ነው አደባባይ ላይ ዳዋ ምናምን ነገር ያውጡሃል። አደባባይ ላይ ምናምን ነገር እየወጣህ ነው ያለው። እሱንም ራሱ አሁን ለጊዜው ትምህርት እስከምትል ድረስ ልጅ ነህ አንተ። በዚህ እድሜ ፀሐይ እየመታ ምናምን መሆን የለበትም። ይደርሳል ኢንሻላህ ሀያ ቤቱን ስገባ እሳት ነው የምትሆነው አንተ። አንተ ሳተናው እኮ ነህ። ሳተናው እሳት እኮ ነው። ትንታግ ነው እኮ ካፌ የሚወጣው ማሻላ። ቤት እንደዚህ አይነት ሰው በጣም ነው የሚያስፈልገው። እንደዚህ አይነት ሰው ላይ መስራት ነው የሚያግዝ ሰው ያስፈልጋል። እሺ ኡስታዝ አሉ አጠገቡ አቤት እኔ ጋር ነው ያለው። እኔ ቤት ማለት ነው ሀሳቡ እንደዚህ አይነት በቃ በቃ እንደዛ ነው የሚጠቅመው ማለት ነው። አይ የተለየ ሀሳብ ካላችሁ እኔ ይቀበላለሁ። ግን ለልጁ የሚጠቅመው እኛ የተመካከር ነው በዚህ ደረጃ ነው። እንሻላ መርከዝ እየፈለግኩኝ ነው። መርከዝ በቃ መርከዝ ሲገባ ጥሩ ነው። መርከዝ ደግሞ አሁን ይሄን ትመረጥ ማለት ነው። ስድስተኛ ክፍል ላይ በቃ ስድስት ክፍል ብቻ ተምሮ መቋረጥ ይህም በቃ ምንም ማለት ነው። እሱ ደግሞ ትምህርት አልፈለግም ምናምን ብሎኛል። አሁን በግዳጅ ትቀራለ እኛ ጋር የሆነ መርከዝ አንዳለ አንዳለ ንፅፅር ላይም ላይ ሰለምቶ ለሰላም መርከዝ አለ። እኛ በራሳቸው ያቋቋም ነው ማለት ነው። እዛ ውስጥም በቃ ትቀራለ፣ ከልጆች ጋርም ትማራለ። ይሄ ግድ ነው አልኩና እንደዚህ ነው የተቀመጠው። ከዛ ደግሞ ከዛ በላይ ያለው ከተገኘ ማለት ነው እንደዚህ መማር ትምህርቱ እንዳይቋረጠ ነው የሚፈለገው ማለት ነው። አዎ መርከዝ ገብቶ ጠዋት ወጥቶ ትምህርት ቤት ገብቶ ሲመጣ ቁርአኑን እየቀራ ምን እያለ ትምህርት እየተማረ ልክ እሱን ሲጨርስ ደግሞ ኮምፓራቲቭ ሪሊዝን እያጠና ምን እያለ ገና አሁን ትንሽም ስለሆነ እንትን ሲል እንትን ይላል። አሁን መንገድ ላይ ዳዋ ምናምን እያደረገ ፀሐይ የመታው ነው፣ ትንሽ ልጅ ነው ከአሁኑ ኃላፊነት ማለቱ ትንሽ ይከብዳል፣ እና እናንተንም አላ ሀጀዛችሁን ይክፈላችሁ። ከዛ ከነበረበት ቦታ ላይ አምጥታችሁ መሰብሰባችሁ እናንተም አለ ሀጀራችሁን ይክፈላችሁ። ትልቅ ነገር ነው ያደረጋችሁት ማለት ነው። ቀላል ነገር አይደለም። ብራ የምትለው ነገር ካለ ጨምርበት። ማሻላ አረ ውስታዝ በጣም የሚገርም ነገር ነው እና እኔ ያው ውስታዝ እንዳልከው ሀቢቢ ስም ማን ነው? በኋላ ስም ማን ነው? እስቲ ደግሞ ቀና በለስ እኒህ እንጂ ዩኑስ እኔ ለዓለም ነው የተላክኩት ሪሳ ላይ ለዓለም ነው የሚል ማስረጃ አምጣ ሲለው አይን ፍጥጥ ጥርስ ግጥጥ ይላል። እንግዲህ ይህ ጩጭ ልጅ በዚህ እድሜው ያንን ሰላሳ ቤት ውስጥ ምናልባት፣ ሰላሳ ዘጠኝ አርባ ቤት ውስጥ ወይ አርባ ቤት ውስጥ ይሆናል መሰለኝ፣ ሰውየው አላቅም። በቃ ጦጣ ነው የሚያደረገው። በሌላም ቀን እንደዚሁ ስናየው ጦጣ ነው የሚያደረጋቸው። ደግሞ እንትኑ ተፈጥሮ ይሄ አንደ በተሩቱ ነው፣ በተፈጥሮ ማሻላ ስላለ አይደለም፣ ፊት ለፊት በተፈጥሮ በጣም እንትን ነው፣ አንደ በተሩቱ ነው። በዛ ላይ በተፈጥሮ ደግሞ የመናገር ችሎታ አለው። በዛ ላይ ደግሞ እውቀቱ ደግሞ የሆነ እንትን ነው። አንድ ቦታ ላይ ነው የሚያወራው። እኔ የገረመኝ ፓርት እሱ ነው። አሁን ቶፒክ ወደ ሌላ ስሄዱ አልጠየቅኩም እዛጋ ይላል፣ ና ወደዚህ ተመለስ የሚለው ነገር አለ በዛ ላይ ደግሞ ከአፉ የሚወጣው ነገር ትንታግ ነው አያስበው። እና ይሄ ሳተናው ነው መባል ያለበት እንጂ ዩኑስ የሙስሊም ስሙ ነው። የቅጽል ስሙ ግን ሳተናው ነው። እስኪ ሳተናው በሉ። ስ ያጀማ ወደታች ሳተናው እኛ ወጣውገና ሳየው በቃ ሳተናው ሆነብኝ ማለት ነው። ቀጥሉ፣ ጨምሩለት የሆነ ነገር እና ሀቢቢ ምን መሰለህ? ያው ትምህርት እንግዲህ ተስማምተል ማሻላ ትምህርትህን አደራ እሺ። እኔ የሚገርመ ተምሮ የሚያነጻጽርና ሳይማር የሚያነጻጽር እኩሩ አይደለም። በነገራችን ላይ ተምሮ የሚያነጻጽር፣ ሳይማር የሚያነጻጽር በጣም ይለያያል። በጣም በጣም የምመክረህ ነገር እኔም የተማርኩኝ ነኝ። ብዙ እንዳለ የተማሩ ናቸው። ደግሞ ጥቅም አለው፣ በጣም ትልቅ ጥቅም አለው እና በርታ፣ አላህ ያግዝ። ከአንተ በጣም ትልቅ ነገር ነው የምንጠብቀው። እሺ፣ ኢንሻላህ በጣም ትልቅ ነገር እና በርትተህ ተማር ትምህርትህን ከዛ ደርሰን ቁርአንን ሀፊዙን ሀፊዝ ከሆንክ በኋላ ይህንን ሙቃረና፣ ይህንን ደርስ፣ ይህንን አቂዳ እንዲህ በደንብ ምታው። ከዛ በኋላ በቃ ሌላ አዲስ ትውልድ ማሻላ አዲስ ትውልድ እናገኛለን ብለዋል።